በጣም ነው። በናዲያ በናዲያ ያ እንትን ያልኩት ያዘንኩት፣ በጣምም ነው ያፈርኩት። እንደ አይነት ነገር ይሆናል ብዬ በጭራሽ በውኔም በህልሜም አላሰብኩትም ማለት ሲቀጥል፣ እንደገና ደግሞ መጀመሪያ እሱን ልታምኒው ይገባል ሚፍታህ፣ ማን ነው አታውቂውም? ማለት ነው በጣም ነው የሚወድሽ፣ በጣም ነው የሚያከብርሽ። በጣም እኮ ነው የሚገርመው። ሶስተኛ ሚስት ማለቴ አለው ዱባይ ላይ፣ ዱባይ ላይ እሱ ለምን እንደመጣ አላማውንም የተረዳሽ አልመሰለኝም ማለት ነው። በእንደዚህ አይነት መልኩ ለቅናት ካለ ወይም ደግሞ እንደዚህ አይነት በዚህ ልክ የምታስብ ከሆነ ደግሞ ሌላ አማራጭ አለ፣ ሌላ ኦፕሽን ልስጥሽ። ሰላም አለይኩም ወራህመቱላሂ ወበረካቱ ወድና የተከበራችሁ ተመልካቾቼ፣ ሰላም ጤና ፍቅር በእያላችሁበት የአለም ዳርቻ ደርሳችሁ ክብሯና ክብሯን ተመልካቾቻችን፣ ዛሬ እንግዲህ በአንድ ጉዳይ ነው የመጣሁት። በጣም ትንሽ የደበረብኝም ፓርት አለ፣ የተበሳጨሁበትም ፓርት አለ። ምክንያቱም እኔ ያሰብኩት ሌላ የተፈጠረው ሌላ የታሰበው ሌላ እነሱ ነገሮች ትንሽ አወዛግበውኛልም አስከፍተውኛል፣ ማለት ነው። ዛሬ ላወራ የመጣሁት ስለ ናዲያና ስለ ሚፍታህ ነው ማለት ነው። ሚፍታህ እንደምታውቁት ከዚህ ቀደም እዚህ ዱባይ መቶ ነበር። በዚህ መካከል ናዲያ ሰሞኑን ባለችው ጉዳይ ላይ በጣም ነው የከፋኝ። ከዛ በፊት ግን ናዲያ ምን አለች የሚለውን ከቪዲዮ ላይ ቀንጨብ አድርጌ ላሳያል። ነገረኝ እንግዲህ፣ እንደሰማችሁት ናዲያ ምንድን ነው ያለችው? ዱባይ ሚስትህ ጋር ልትሄድ ነው ወይ? ዱባይ ሚስትህ ጋ ልትሄድ ነው ወይ? ዱባይ ሚስት ጋ እንግዲህ፣ እዚህ ጋ ሚፍታህ ከኤርፖርት የተቀበልኩት እኔ ነኝ። ከኤርፖርትም ያስገባሁት ወደ ኢትዮጵያ ሊሄድ ሲል እኔ ነኝ ማለት ነው። ከእኔ ተለይቶ አድሮ አያውቅም። ከእኔ ተለይቶ በልቶ አያውቅም። ከኔ ተለይቶ እንትን ብሎ አያውቅም። ይህን ማለት አልነበረባትም። በጣም ነው የተቀየምኳት። ሁለተኛ እንደገና ደግሞ ተጀምሮ እስከሚጨረስ ድረስ ሚፍታህን በባለፈው ቪዲዮም ላይ ስንሰራ የተወሰነ ጠቀስ አድርገነዋል። አንደኛ ነገር እሱ ከአንቺ ውጭ አይፈልግም፣ ማንንም ከማንም ጋር መስራትም መኖርም ምንም ማለትም ሆነ አይፈልግም። ምርጫው አንቺና አንቺ ብቻ እንደች ታውቂያለሽ። ለኔም ያለኝ ይሄንን ነው። ሁለተኛ እንደገና ደግሞ ሚፍታህ ከኔ ጋ አንድ ቀን እንኳን ለ30 ደቂቃ እንኳን ለ30 ደቂቃ እንኳን ተለይቶኝ እንደማያውቅ ነው የምነግርሽ ማለት ነው። ሁለተኛ እንደገና ደግሞ እዚህ ምን የመጣው ወንድሙ ጋ ነው መኖሪያ ፍቃድ ቢያሰራ ወንድሙ ጋ ሆኖ ባንድ ነው በእኔ ጠሪቃ ነው የተቀበልኩት እኔ የሸኘሁት እኔ ኪፍ ያን ያንንም፣ የሚያሳስብ ነገር አለ። ይሄ ልጅ አዲስ አይደለም ሳውዲ ሂዷል ካልሽ እንደውም ሳውዲም ሲሄድ እናቱ ጋ ነው። በርግጥ ቱርክ ሂዷል። ቱርክ ሲሄድ እንደውም ብቻውን ያን ጊዜ ያን ጊዜ ነበር መቅናት ካለ እንኳን ማለት ነው። ሁለተኛ እንደገና ደግሞ ፍላጎት ቢኖረው ፍላጎት ቢኖረው ኢትዮጵያ ሰፊ አይደል እንዴ ኢትዮጵያ፣ እሱ ነው ማን ያግደዋል? ይህንን ማገናዘብ ነበረብሽ ማለት ነው። ሶስተኛ ነገር እንደገና ደግሞ አንድና አንድ ሚፍታህን ያወቅሽዋል መሰለኝ። በጣም ሙአደብ ልጅ ነው በጣም ታማኝ የሆነ ልጅ ነው። ለቃሉ ለቃሉና ለእምነቱ መሞት ካለበት የሚሞት ልጅ ነው። ይህንን ታቂያለሽ፣ ከኔ በላይም ከኔ የተሻለም ታቂዋለሽ ብዬ አስባለሁ። ምክንያቱም ከቀረቤታቸው ቤታቸው አንጻር ነው ይህንን ያልኩት። የዚህ ፓርት ላይ ምናልባት ተናደድሽ ሊሆን ይችላል። ሁለተኛ እንደገና ተመልሶ እስከሚሄድ ወስ የምናወራው እኔ ራሱ ባላንቺ ጠበቃ ነበርኩኝ። የሆነ ነገር ሀፕን ሊሆን ይችላል ሀፕን ነገር ያደረገ ነገር የተፈጠረ ነገር ሊሆን ይችላል። ያንን ነገር ግን ግዴታ እንትም ማለት አለባችሁ መስበር አለባችሁ። ወንድ ልጅ ነህ አንተም እንደ ወንድለት መታገስ ያለብህ መታገስ አለብህ። ይቅርታ መጠየቅ ያለብህ ይቅርታ መጠየቅ አለብህ እያልን እኛ እስካሁኗ ሰዓት ድረስ እውነት ለመናገር እኔ በግሌ እስካሁኗ ሰዓት ድረስ ላንቺ ነበር የምወግነው ማለት ነው። ግን አሁን ይቺ አሁን ባልሻት አማርኛ ከፍቶኛል። የምር ነው የምልህ በጣም ነው የተናደርኩት ማለት ነው። ምክንያቱም እኛ የምናስበው ጤነኛ ነገር ላንቺ ከአንቺ እና ከአንቺ ውጭ እንዲያስብ አላደረግ ነው እዚህ መቶ ያረፈበትን የዋለበትን የበላውን የጠጣውን ሳይቀር ታውቂያለሽ ብዬ ነው የማስበው? ምንም ምንም ምንም እንደው ጸብ መጣ። የዛሬ ሰው እንኳን የተሰራውን ቀጥቶ ያልተሰራውን ላጥ አድርገው እንደሚያደርሱላችሁ በእርግጠኛ ነኝ። እርግጠኛም ስለሆንኩኝ ማለት ነው። ሶ በማንኛው ነው እንትን የምትለው? በማንኛው ነው ሀፕን ያደረገው? የትኛው ቦታ ላይ ነው? የትኛውንስ ጊዜ አግኝቶ ነው እሱ ይህንን ለማድረግ እንትን ያልሽው በጣም ነው እኔ እዛ ላይ እሱ ብዙም አልተቀየመም መሰለኝ፣ አላቅም። እኔ ግን በጣም ነው የከፋኝ በዚህ ጉዳይ ላይ ማለት ነው። ሶ እወቂው መጀመሪያ ልጁን እወቂው፣ ሁለተኛ እንደገና ደግሞ እሱም ቪዲዮ ላይ ተናግሯል፣ በነገራችን ላይ በኋላ ላይ እየሰራሁ ላይ ቪዲዮ ላይ ተናግሯል። ከኔጋ እንደሆነ ለመልሶም ባይዘ ይመጣል፣ መኖሪያ ፈቃድ አሰርቷል። ይሄ ልጅ መልሶ ስራ መስራት ያለበትን ማከናወን ያለበትን ስራዎች መቶ መስራት ይችላል፣ ግድ ነው። ይህንን ነገር ደግሞ አምነሽ ልትቀበኝ ይችላል። ወንድ ልጅ ነው፣ የትም ፏጭሮ ሊያሳድርሽ ይገባል፣ የትም ፏጭሮ እንት ሊልሽ ይገባል፣ ሰፖርት ሊያደርግሽ ይገባል እንጂ ወይም ደግሞ እዛ አንድ ቦታ ሆኖ እንደ ተንቀሳቅሶ የትም ማምጣት ያለበት ወንድ ልጅ እስከሆነ ድረስ፣ ለወደፊት ምናልባትም ደግሞ አላህ ብሎ ህይወታችሁ የሚቀጥል ከሆነ ታርቃችሁ የምትቀጥሉ ከሆነ ያው ለሁለታችሁ ነው የሚለፋው፣ ለብቻው አይደለም እኮ መጨረሻ ላይ ወይም አፈር ይዞት አይገባም ብቻውን። ይህንን እንዴት ማሰብና ማስተዋል እንዴት ተሳነሽ? በጣም እኔ ማለት ምንጊዜም እኔ ጓደኞቼ በጓደኞቼ ህይወት ዙሪያ እኔ ከሴቶች ወገን ሁኜ ነው ማገዘው ወይም ደግሞ እንትን የምለው ልቀየምም ፈልጌ አይደለም። በዚህኛው ግን አስቀይመሽኛል ማለት ነው። በዚህኛው በጣም ነው የተቀየምኩት። በጣም ነው የተናደርኩት። ይሄን ቪዲዮ ደግሞ ቀጥታ ላንቺ እንደሚደርስልኝ ተስፋ አደርጋለሁ። ለእሱ ምንም ማለት አልፈልግም፣ ምክንያቱም እሱ ምንም ማለት አይችልም እዚህ ቦታ ላይ እንደዚህ እኔ እዚህ ጋር ማሜ ጋር ነበር ከማለት ውጭ ምንም ሊል አይችልም። ምንም ሊል አይችልም። አስረዳልኝም ብሎ ወደ እኔ ሊመጣ አይችልም። ምክንያቱም ለምን አታምነኝም የሚልም እንትን ያድርበታል እሱ። አንዳንድ ጊዜ ባልዋለበት መጠርጠር፣ ባልተሰራበት መጠርጠር ትንሽ ከባድ ነው ማለት ነው። ነገ ከነገ ወደ አቆይ፣ ጓደኛዬ ነው፣ ወንድሜ ነው ብዙ ነገር አብረን በልተን ጠጥተን አሳልፈናል። በጣም የማያለያዩን ነገር እንደዚህ የተያያዘ ሰዎች ነን። እኔ ጋር መቶ እሱ ጋር ከሆነ አይ ዶንት ኬር ችግር የለውም ነበር። እንደውም ማለት ያለብሽ ምን ያህል ክብር ያለው ልጅ እንደሆነ ማወቅ መቻል ነበረብሽ ማለት ነው። ይህንም ማወቅ እየቻለ እኔ በጣም ነው የተናደድኩት፣ እውነት ለመናገር በጣም ነው እኔ። ተመልካቾችም እንደዚህ አይነት ነገር በዚህ አይነት ጉዳይ ላይ ፍርድ ስጡበት እናንተ። እኔ ግን የምር በጣም ከፍቶኛል። ሁለተኛ ደግሞ ሁለተኛ እንደገና ደግሞ አሁንም ለወደፊቱ መናገር የምፈልገው አንቺ እሱን መኒው አንደኛ። ሁለተኛ ደግሞ ችግራችሁን ፍቱ። እኔ ብዙ ጊዜ ለመፍታት ሞክር ያለው በሱ በኩል ባንቺም ቀረብ ብዬ ለማናገር ባልሞክርም ማለት ነው። ከእሱ ጋር ያለውን ግን አንቺ ጎን ሆኜ ብዙ ነገር ለማስተካከል ሞክር ያለው። ሶስተኛ ነገር ችግራችሁን እናንተ ፍቱት የእናንተ ቀጥሉ። ወደፊት ግን እመኒው በመጥፎ ነገር አት ጭራሽ ጭራሽ እንደ ሀሳቡን እርሹ ማለት ነው። ከምታስቢው በላይ ይወድሻል፣ ያስብልሻል። ብዙ ነው ህልሙ፣ ህልሙን ማሳካት መቻል አለበት ብዬ አምናለሁኝ። ሌላው ደግሞ እንደው በመጨረሻ የምለው ነገር ቢኖር ምንድን እንደመሰለሽ፣ ላንቺ እንደዚህ አይነት ኦቨር የወጣ ቅናት ካለ ወይም ደግሞ እንደዚህ አይነት ሀሳብ ካለሽ ከዚህ በኋላ ወደፊትም ይሄ ልጅ መኖሪያ ፍቃድ ሲያሰራ እዚህ የሆኑ የሆኑ ስራዎች ለመጀመርም ሊሆን ይችላል፣ የጀመረውም ሊኖር ይችላል፣ ለሆነም ነገር ይሆነኛል ብሎ ሊሆን ይችላል። ስለዚህ ወደፊትም መምጣቱ ስለማይቀር አንቺም ወደዚ ተጠቃለሊ ናይ ቶሎ። ዱባይ እንደሆነ እንኳን አንቺንና ሌሎቹንም ሁሉንም ማንኛውንም ሰው ትቀበላለ፣ የሁሉንም ዓለም ሰዎች ትቀበላለች። ስለዚህ ናይቶሎ ቶሎ አንድ ላይ ኑሩ፣ አንድ ላይ ስሩ፣ አንድ ላይ ተለወጡ፣ ችግር የለውም። አሁንም ቢሆን ወደዚህ የመምጣቱ ነገር አንቺ አመቻች አመቻች፣ ተማከሩ፣ ችግራችሁን ፍቱ። ችግራችሁን ከፈታችሁት ወደዚህ የመምጣቱ ነገር ላንቺ በጣም ቀላል ነው። እዚህ ከሆነ ደግሞ አንድ ላይ ከኖራችሁ ይሄኛው ሀሳብ ይቀራል ብዬ ነው ሙሉ ለሙሉ የማስበው ማለት ነው። አለበለዚያ ነገ ጠዋትም ለስራ መምጣቱ አይተውም። ብዙ የለፋበት ነው። መኖሪያ ፍቃድ ዱባይ ላይ ቀላል አይደለም። ቀላል የሚባል ነገር አይደለም። ይህንን እያወቅሽ ደግሞ ወደፊት የሆነ ነገር አይፈጠርም ማለት ከባድ ነው። ስለዚህ ወደፊት የአሁኑን ችግር ፍቱና፣ ለወደፊቱ ደግሞ አንደኛ አማራጭ አያስችለኝም ያስችለኝ ብለሽ የምትይ ከሆነ ኑ፣ አብራችሁ ኑ፣ ቶሎ ማስተካከል ያለብሽን ነገሮች አስተካክሊና ነው ብዬ ወንድማዊ ምክሬ ነው። ሌላውን ግን ፍርድ ለተመልካቾች ለቅቄዋለሁ።